የመዳረሻው መንገድ የቱንም ያህል ቢያዳግት ስኬት እምቢ ብላ ፊቷን ብታዞር፣ በትጋት ከጣሩ ደስታው ብዙ፣ ድሉ አንጸባራቂ መሆኑ አይቀሬ ነው። በዚህም ነጋቸውን በህልም መነጽር አሻግረው እያዩ የተጉና መሻታቸውም እውን የሆነላቸው ወጣቶች አሉ። ሆስተሶች አካባቢ ላይ ነበሩ። ስለዚህ የእነሱን እያንዳንዱ የየቀን ዕለት ተዕለት ሙቭመንታቸውን ስመለከት ኢንስፓየር ያደረገኝ ነበረ። ኢቭን ካለባበሳቸው ስርዓታቸው ስማይላቸው፣ ኤቭሪቲንግ አለ አይደል፣ የካቢን ክሩ አቲቲዩድ የምንለው ነገር፣ እሱ ነገር በጣም ኢንስፓየር ያደርገኝ ነበር። ተሰብኩበት ነገር ነው። ከዛም አጋጣሚ ሆኖ ኢትዮጵያ አየር መንገድ ይህን እድል ሲሰጠን አፕላይ ያደረግኩኝ እናም ተሳካልኝ እና ዛሬ እዚህ በቅቻለሁ። ሁልጊዜም አየር መንገድ መስራት እፈልግ ነበር እና እንደ አጋጣሚ ከዩኒቨርሲቲ ተመርቄ ስጨርስ አፕላይ አድርጌ ነበር እና አለፍኩኝ ፈተናውን ከዛ ያው እዚህ ደረስክ። ወጣቶች ትናንት ከውጭ ሆነው ሊሰሩበት ሲመኙት የነበረውን የኢትዮጵያ አየር መንገድ ሲቀላቀሉ ኩራትም ደስታም ተሰምቷቸዋል። ትልቅ ሙያ ነው፣ ትልቅ ዘርፍ ነው። ብዙ ሰዎች ለመግባት የሚፈልጉበት የሚመኙት ዘርፍ ነው። ያ ዘርፍ ውስጥ ደግሞ በሴትነት ያንን ዘርፍ ጆይን ማድረግ ትልቅ ነገር ነው። ጆይን ማድረጉ ብቻ ሳይሆን ጆይን ካደረግን በኋላ ብዙ ውጣ ውረዶች ያጋጥሙናል። ያንን ደግሞ ትሎ ማለፍ እና ዛሬ እዚህ ላይ መብቃት ዛሬ እዚህ ለምን ለመመረቅና ሆነርድ ለመደረግ መብቃት ትልቅ ነገር ነው ብዬ አስባለሁ። አቪዬሽን ኢንዱስትሪ በአጠቃላይ ደስ የሚል ሴክተር ነው። ኖት ኦንሊ ፓይለቲንግ ሶ በእንደዚህ አይነት መንገድ ነበር። ከዚህ በፊት እኔ የህክምና ሴክተር ላይ ስማር ነበረ። በጤና ዘርፍ የሜዲካል ላብራቶሪ ሳይንቲስት ባለሙያ ሆኜ ተመርቄ ነበር። ከዛም በኋላ ያው ፕሮግራሙ የዲግሪ ፕሮግራም ስለሚፈልግ ቫካንሲ በሚወጣበት ሰዓት ነበረ እንዳጋጣሚ ይሄንን አይተው የተመዘገቡ ደግሞም የማይቻል ነገር የለም የሚሉት ወጣቶቹ ውጣ ውረዶች ቢኖሩም በትዕግስትና ቁርጠኝነት ስኬትን በጊዜው ማግኘት እንደሚቻልም ያነሳሉ። በጣም ደስ የሚል ነገር ነው። አይቻልም የሚባል ነገር በዚህ ምድር ላይ ሲጀመር የለም። ሁሉንም ነገር አንተ ከፈለግከውና አእምሮህን ለሱ ካዘጋጀ ሁሉም ነገር ታደርገዋለህ። ስለዚህ አይቻልም ብለን የምንፈልገውን ነገር ከማስቀረት ይልቅ የፈለግነው ለማድረግ ወደፊት ለህልማችን ወደፊት ብንሄድ ሊያስፈልጋቸው ነው ራስን ማግኘት እና ለህልም መኖር በጣም ከባድ ሊመስል ይችላል መጀመሪያ ላይ ነገር ግን ዋጋ በሚያስከፍለን ሁኔታ ውስጥ አልፈን ዛሬ ላይ ለምንፈልገው ቀን መድረስ እንደምንችል ምንም አይነት ጥርጣሬ የለውም በዛ ውስጥ ጠውረድ የለም እያልኩ አደለም በእርግጠኝነት ሊኖር ይችላል ቁርጠኝነት ከዛ ቁርጠኝነቱ በላይ ደግሞ ዴዲኬሽን ይጠይቀዋል ማለት ይሄ የአንድ ቀን ነገር አደለም በየእለት ተዕለቱም የተወሰነ ነገር ኮንትሪቢዩት ያደረግንበት ነው እና ዴዲኬሽን እና ኢፍረት ማሳደር ይጠበቅበታል። ማንም ሰው በዚህ ዘርፍ በዚህኛው ብቻ ሳይሆን በየትኛውም ዘርፍ ስኬታማ ለመሆን ለመብቃት፣ መጨረሻው ላይ ለመድረስ ዴዲኬሽን ይጠይቀዋል እና ብዙ ኢፍረት ማሳደር አለበት። ብዙ አይቻልም የሚሉ ሰዎች ብዙ አይቻልም የሚሉ ድምጾች ሊሰማ ይችላል። ግን ያንን ተቋቁሞ ለፋይናሉ መድረስ ይኖርበታል ብዬ አስባለሁ። ሁሌም የሚኖሩ በርካታ ፈተናዎችን ተቋቁሞ በጽኑ ሁሉም ጠንክረው ከሰሩ ያንን ያሰቡትን እውን ማድረግም ይቻላል። በተለይ ደግሞ ለሴቶች በጣም ማበረታተበት አይነት ዘርፍ ነው። ማንም እዚህ ቦታ ላይ መገኘት ይችላል። ዋናው ጠንክሮ መስራት አንድ ነገር ላይ አቋማችንን አጽንተን የሚያስፈልገንን ሁሉ ዋጋ ከፍለን እዚህ ደረጃ መድረስ ላይ እንደምንችል ማስተላለፍ እፈልጋለሁ። ለወጣት ሴቶች በርቱ። ላለው ሴት ሲሆን ብዙ ኃላፊነቶች ሊኖር ይችላሉ፣ በቤት ውስጥ ቢሆን በውጭም። ስለዚህ ምንም ነገር እንዳያግዳችሁ ማድረግ የምትፈልጉት ነገር በሙሉ እናንተ ካሰባችሁት ና ከፈለጋችሁ በጣም ቀላል ነገር ነው። ለህልማችሁ ላሰባችሁት ነገር ምንም እንዳያግዳችሁ በርቱ ላለሁኝ